ሰላም ጤና ይስጥልኝ፣ የሰኞ ሚዲያ ተከታታዮች በትግራይ ክልል የተሰማ መረጃን ይዤ መጥቻለሁ። አብራችሁኝ ቆዩ። በትግራይ ክልል የተገኘ መረጃ፣ በመቀለና ዙሪያዋ የሚገኙ የትግራይ ኃይል አባላት ትናንት ሰኞ ሶስት ጥቅምት ሁለት ሺ አስራ ስምንት አመተ ምህረት የጀመሩት የመኪና መንገድ በመዝጋት የተደገፈ የተቃውሞ ሰልፍ ዛሬም በሌሎች አቅጣጫዎች ሲካሄድ ውሏል። ዛሬ ማክሰኞ አራት ጥቅምት 2018 ዓመተ ምህረት ከትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ ተዘግቶ ነበር። ሰልፈኞቹ አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ቆመው ተጓዦች መስተጎላቸው የታወቀ ሲሆን ማምሻውም መንገዶች ተከፍተዋል ብለዋል ተጓዦች። መንገድ በመዘጋቱ ምክንያት ከፍተኛ እንግልት እንደደረሰባቸውና ሰላማዊ ሰልፈኞቹ ተቋውሟቸውን ከመንገድ መዝጋት ውጪ ቢያደርጉት የሚል ምክር ሀሳብ ሰጥቷል። ዛሬ አራት ጥቅምት 2018 ዓመተ ምህረት ከሰዓት በኋላ መግለጫ ያወጣው የትግራይ ጊዜያዊ አስተዳደር ፕሬዚደንት ጽሕፈት ቤት የሰራዊት አባላት ሰልፈኞቹ ጥያቄ ልክ ነው ብሏል። የሰላማዊ ሰልፈኞ ጥያቄዎች ኑሮን ማሻሻልና የደመወዝ ጭማሪ መሆናቸው ያስታወቀውና የተቀበለው የጊዜያዊ አስተዳዳሩ ጥያቄዎቹ እንዲፈቱ ከሚመለከታቸው አካላት በመቀናጀት እሰራለሁ ብሏል። ወደ መቀለ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግተዋል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀለ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ በደቡባዊ ዞን ከመቀለ 100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑ እና በተጨማሪ በሰሜን ምዕራብ ዞን ወደ እንዳ አስላሰ ሽረ ከተማ የሚወስደው መንገድ ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንዳ አባጉና ከተማ በሰልፈኞች ተዘግቷል። ሰልፈኞቹ ሶስት ጥቅምት ሁለት ሺ አስራ ስምንት አመተ ምህረት ከመቀለ ከተማ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውለው በዚያው ቀን ምሸት ከጊዜያዊ አስተዳደሩ ፕሬዚደንት ታደሰ ወረደ ተወያይተው ጥያቄያችሁ ልክ ነው ተብሏል።